በኦሮሚያ ክልል ህዝብና መንግስት በ185 ሚሊዮን ብር ድጋፍ በሲዳማ ክልል ለኩ ከተማ አስተዳደር የተገነባው የለኩ ኢፋ ቦሩ ሁለተኛ ደረጃ ትምህርት ቤት የሁለቱ ክልል ርዕሳን መስተዳደሮች በተገኙበት ተመርቋል። በምርቃ ስነ ስርዓቱ የሲዳማና የኦሮሚያ ህዝቦች በተለያዩ ታሪካዊ ጉድኝቶች የተሳሰሩና የተለያዩ ችግሮች በጽናት ያለፉ ናቸው ያሉት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ትምህርት ቤቱ የሁለቱ ክልሎች በጋራ የመልማትና አብሮነት ያሳየ ነው ብለዋል። የሁለቱን አንድነት የሁለቱን ህዝቦች አንድነት እኛ ደግሞ እንዳመራር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 ማሸነፍ ከፈለግን በዛ ደረጃ ትውልድ ማዘጋጀት ያስፈልጋል። ስለዚህ ትምህርት ላይ ትኩረት ተደርጎ በሁሉም መስክ መሰራት አለበት። በተለያዩ ጊዜያቶች የህዝብ ለህዝብ ትስስር ተጠናክሮ መቀጠሉን የገለጹት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የህዝብ ለህዝብ ትስስሩ ለማጠናከር ክልሎቹ በሚዋሰኑባቸው አካባቢዎች ሰላም እንዲሰፍን በጋራ መሰራቱንም ገልጸዋል። የህዝብ ለህዝብ ትብብሩ ተጠናክሮ እንዲቀጥል ያላሰለሰ ጥረት በማድረግ ችግሮች ስኖሩ ፈጥነን እየተገናኘን ችግሩን እየቀረፍን አንድነታችን እያጠናከርን የዚህ ህዝብ አንድነት ከመቼውም በላይ በማይሸረሸር ሁኔታ እያሳደገን እንገኛለን። ይህ ትብብር አድጎ የኦሮሚያ ክልል የላቀ ተማሪዎች የሚፈሩበትን ትምህርት ቤት በከፍተኛ ውጪ መገንባቱ በትምህርት ጥራት ስኬታማነት ትልቅ አስተዋጽኦ እንዳለው ተናግረዋል። የዚህ የነገ ትውልድ የሚበለጽግበትን ትምህርት ቤት በእነሱ ክልል ለኦሮሚያ ልጆች የሰሩትን በመቶ ሰባ ሚሊዮን እኛ ትምህርት ቤት ሰርተን አናውቅም። በዚህ ደረጃ ወጪ አውጥቶ ከፍ ባለ ስታንዳርድ ለወንድሞቹ ሰርቶ በማበረከቱ ሲዳማ ህዝብ እንዴት እንደሚያመሰግናቸው አላቅም። አንድ ጊዜ ላቅ ያለ ምስጋና አቀርቡልኝ። በ170 ሚሊዮን ብር ወጪ የተገነባው ትምህርት ቤቱ 18 መማሪያ ክፍሎች፣ ቤተ መጽሐፍት፣ ቤተ ሙከራና ሌሎች አገልግሎት መስጫዎችን ያካተተ መሆኑም ተገልጿል። የሲዳማ ክልል ትምህርት ቢሮ ኃላፊ አቶ በየነ በራሳም የትምህርት ጥራትን ለማምጣት የጥራት ፓኬጆችን መሰረት ያደረጉ ስራዎች በክልሉ ተግባራዊ መደረጋቸውን ገልጸው ይህም ትምህርት ቤት የህዝቦችን የጋራ እድገት ማሳያ ምስክር ነው ብለዋል። ይህ ዛሬ በኦሮሚያ መንግስትና ህዝብ ተገንብቶ ለህዝባችን የተበረከተው ትምህርት ቤት የሁለቱ ክልሎች የትብብርና የትስስር እንዲሁም አብሮ የማደግ ምልክት ነው። ህንፃውም ዝም ብሎ የተለምዶ ግንባታ ሳይሆን የልጆቻችን ማድጊያ፣ የአእምሯቸው መበልጸጊያ፣ የብልጽግና መሠረት መጣያና የነገ ሀገር መገንቢያ በመሆኑ የሳበው ልቀት፣ የዓላማው ግዝፈት በጣም ጥልቅና ሰፊ ነው። ለምርቃት የበቃው ትምህርት ቤቱ ለተሻለ ትምህርት ወደ ተለያዩ አካባቢዎች በመሄድ ለእንግልትና ለተጨማሪ ውጭ የሚዳረጉ ተማሪዎችንና ወላጆችን ድካም እንደሚያስቀር የአካባቢ ነዋሪዎች ገልጿል። አካባቢ ማህበረሰብ ከዚህ አካባቢ ተማሪዎችን ወደ ሰፋ ርቀት ያለባቸው ቦታዎች ሄደው እንዳይማሩ በአካባቢው ጥራት ያለው ትምህርት እንዲያገኙ ከማድረግ አንጻር የሚሰጠው ፋይዳ ትልቅ ነው። እውነት ለመናገር ከሆነ እጅግ እጅግ የሚያስገርም ለወደፊቱም ለዚህ ትውልድ በጣም ትልቅ ጠቀሜታ ነው ያለው፣ ኢቭን ኢፍ ለዚህ አካባቢ ነዋሪዎች ብቻ ሳይሆን ይሄ ትምህርት ቤት ደግሞ በተለይ ስፔሻሊ በወንድም ኦሮሚያ ህዝብ መገንባቱ ደግሞ ትልቅ ፋይዳ ነው ያለው ብዬ ነው የማስበው። በምርቃ ስነ ስርዓቱ የሁለቱ ክልሎች ከፍተኛ የስራ ኃላፊዎች፣ የአካባቢ ነዋሪዎች የተገኙ ሲሆን በቀጣይ ትምህርት ቤቱን ወደ ስራ ለማስገባት እንደሚሰራም ተመላክቷል።